አይቼዋለሁ። ያለው ነገሮችን ለመበጣበጥ ነው የምፈልገው ወይስ ጤነኛ መረጃ ነው የምትፈልገው? አይደለም። ለምንድነው የምበጣበጠው? ለመበጥበጥ ሳይሆን ጤነኛ መረጃ ጤነኛ መረጃ እንደሰጡ ከፈለኩ ቀደኔ በጣም የምወዳት ዘቴ ኢንዴክስ ስቱዲዮ የሚባለን ድርጅት ያሳደገች ቀኝጄ ልጅት ትናንትና አርብ ዕለት ደውላ የልደት ፎቶ አንሳኝ ብለኝ ነበር። ለእሁድ ተቀጣጥረን ነበር። ለእሁድ አቻለ ትናንትና ረግ ነው ትናንትና ከዘጠኝ ዘጠኝ ሰዓት ሆኖ እስከ አስር ሰዓት እስከ አንድ ሰዓት አነሰዋት። አንድ ሰዓት ላይ እርና ሞልጋ ነው ስቱዲዮ እዛ ጋ ተለያየ። ያ የተሰማኝን ሐዘን በጣም በቃ ሀቅሜ በላይ ስለሆነ የሐዘን መግለጫ እንደ ድርጅትም ያሳደገችኝ ምሷ ስለሆነች ማመስገን ሐዘኔንም መግለጽ ስለፈለኩ ያንን ነገር ፖስት አርጌ ያለ ይህን ያለው ትናንትና አንተ ስታት እንደዚሁ ሰዎቹ ብዙ ሰዎች በኦሮምኛ ስለምንጽፉ ምን ብለው ነው የምጽፉት? ደስተኛ አይደለችም። በጣም በጣም ደስተኛ በጣም ቆንጆ ምንም የጎደላት ልጅ አልነበረች። በቃ ሁሌ እንደማገኛት ነው። አንን ያሳለፍ እኔ ግብቼ ና ነበርኩ። ጓደኛ ነበረች። ምንም የተከፋ ነገር የለባትም። ተዋል አለ ልደቷ ነገ ነበረ፣ ዛሬ ነበረ ልደቷ። ልደቷ ገና ነው። ኔክስት ዊክ ነው፣ ለኔክስት ዊክ ነው። ሰባት ዓመት፣ ስድስት ዓመት ነው። ፎቶ አሳልፈን ከእሷ ጋር ማለት ነው። እያገዘች እየመከረች፣ ሥራ እያሰራችን በጣም ብዙ ሥራ ባለቤቷ ከእሷ ጋር ነበረ ትናንትና ፎቶ ስታነሳት። ከዛ በኋላ ወደ ቤት ነው ሄደችው። ትንሽ ተቋረጠ። ቴንክዩ፣ አመሰግናለሁ። ከፈለክ የኔን ቲክቶክ እልክልሃለሁ እዛም መግባት ትችላለን። ኮማንደር ማርቆስ ታደሰ መስመር ላይ

ሜና መሊ አካሚንጅራዳ ጋፊ ነጋፈተ ሰብን ጉዳ በላን አንሞ ሴና ከ መኙ ጋፈዳ ሰላም፣ ውድ እና የተከበራችሁ ዚቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። የም ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሆኖ ማለት ነው። እስከ መጨረሻ አዳምጡት። እስኪ ሁሉንም ሀሳብ አስተያየት፣ አዳዲስ ነገሮች አሉ፣ አስገባላችኋለሁ እስከ መጨረሻ ማለት ነው። ያንድዋለም እህትስ ምን አለች? ለፖሊስ ምን ብላ ቃሏን ሰጠች? የሚለው እሱም አለ። እንደገና ደግሞ ጓደኛዋ ቲጂ ለፖሊስ ምንድን ነው የሰጠችው? ቲጂ ማለት እንግዲህ ያን ሚሴጅ ያወጣችው እሷም በፖሊስ ተይዛ ተጠይቃለች ማለት ነው። የሰጠችውን ቃል ከፖሊስ ተናግራለች ማለት ነው። እሷም ማለት ሚሴጁን ያወጣችው እንዲ ነው እንዲ ነው ብላ ያወራችሁ ማለት ነው። እሷም በፖሊስ ተጠይቃ ቃሏን ሰጥታለች ማለት ነው። ምንድን ነው ይሄንን ስልትልበት የቻለችው ምክንያት ምንድነው? የሚለውን አብረን እንሰማለን ማለት ነው። ቪዲዮን እስከ መጨረሻ እዩት ማለት ነው። መግቢያ ላይ እንግዲህ እንዳያችሁት በጣም ያሳዝናል ማለት ነው። ሬችም እንግዲህ ሬች ተስፋዬም ተጠይቆ ነበረ ማለት ነው። እሱም እንግዲህ ብዙዎቹ እየወረዱበት ነው ያለ እንዴት ዝም ትላለ፣ ጓደኛ አይደለችም ወይ ካንተ ጋር ጓደኛ ናችሁ፣ እና እንዴት ዝም ትላለ፣ ስለ እሷ አሟሟት ወጥተህ አንድ ነገር ለምን አትልም ሲባል፣ ሬቼም እኔ ስለማላቀው ነገር ምን እንድል ትፈልጋላችሁ? እኔ ስለማላቀው ነገር ምንም ማለት አልፈልግም። ለካ ፍቅራችን ሁሉ የውሸት ነው የማስመሰል ነው ለካ ሲል ተደምጿል። በኦሮምኛ ነው የተናገረው። ኦሮምኛ ው የምታውቁ ደግሞ እንግዲህ መግቢያ ላይ እንደሰማችሁት ነው። ይህ ብዙ ነው ግን ያለው በቆረጥ አድርጌ አስገብቼላችኋለሁ። እና ሁሉ ነገራችን ፍቅራችን የማስመሰል ነው ለካ። አሁን የማስመሰል መሆኑን አወኩት። የውሸት ነው ለካ እስከዛሬ ድረስ የምንኖረው ኑሯችን እና እኔ ምን እንድል ትፈልጋላችሁ? እኔ ምንም አይነት ነገር ማለት አልፈልግም። ማንቦራጨቅ አልፈልግም። ህግ ይዞታል። ህግ አንድ ነገር እስከሚያወጣ ድረስ ዝም ብዬ ነው ማየው። ምንም ነገር መናገር አልፈልግም። ምን እንድናገር ነው የምትገፋፉኝ? አትገፋፉኝ ብሏል ማለት ነው ራቸው። ማለትም ብዙዎች ለምን ዝም አልክ፣ ለምን አትናገርም ስለምታውቀው ሲሉ ነበረ። ከእሷም ጋር ጓደኛ ሆኖ ብዙ ቪዲዮዎች ከእሷ ጋር አብረው የሰሩት ነገር እየወጣ ነው የነበረው ማለት ነው እና በዛ ምክንያት እንግዲህ ሁሉም ጠይቀዋል እና እኔ ምንድን ነው ምለው ምን እንድል ትፈልጋላችሁ እኔ ምንም ማለት አልፈልግም ዝም ብላችሁ አታንቦራጭቁ ስለማታውቁት ነገር ህግ ይዞታል ህግ ያለውን ነገር መስማት እንፈልጋለን ፈጣሪ እውነቱን ያውጣላት እኔ ደግሞ ምንም መናገር አልፈልግም እንድናገር አትገፋፉኝ ለካ ሁሉ ነገር የማስመሰል ነው የውሸት ነው እናንተ አታስመስሉ ሲል ተናግሯል። ማለት ነው ማለት ምንም ለማለት ነው ሁሉም ነገር የውሸት ነው። ጃለሊ ኬኛ ከንሶባቲ ከንፈክቸ ሰዓቴ አለ ፈክቸ ማለት ለማስመሰል ነው። ለካ ፍቅራችን ሁሉ ማስመሰል ነው። የውሸቴ ማስመሰል ነው። ማለትም እነሱ የሚያሳዩት ፍቅር ማስመሰል ነበር። ለካ ለካሱ ሲያይ ማለት ነው። እንግዲህ በጣም ሚግባቡ አብረው የሚሰሩ ቪዲዮ ናቸው። ወደ ቲጂ ሲሄድላችሁ ደግሞ እንግዲህ ቲጂ ያን ቪዲዮ ያወጣችሁ ልጅ ማለት ነው ስለ እሷ ያወጣችሁ ምንድን ነው? በማን ምክንያት ነው? በምንድን ነው ይሄን ሁሉ ሚሴጅ ልትልክልሽ የቻለችው በምንድን ነው? እስኪ ስለምታቂው ተናገሪ ተብላለች። እሷም ስትባልም ደግሞ የተናገረችውን እንግዲህ ምንድን ነው ያለችው? እዚህ ጋር ቆይ፣ ይሄን ቪዲዮ ላይ አስተያየት ልስጥል መጀመሪያ ማለት ነው። እዚ ጋ ደግሞ አንዷለም ዘፈንላት ብላ ነው። ቲጂቺ ደግሞ የምትዘፍ ነው ማለት ነው አንዷለም ለቀነኔ ዘፈንላት፣ እስር ቤት ነው ይዘፈንላት፣ ምንም አቀው ታሪክ የለም እና ዘፈንላት ብላ ነው እንደዚህ ያለ እንደዚህ ያለ ብላ ምትዘፍነው ማለት ነው። ያልተጻፈ ማንበብ ስለምንወድ ነው ብያሰብኩኝ። ቆጣ የ ያስገብቼላችኋለሁ የእሷንም ማለት ነው እና ወደ ገደለው ስገባላችሁ ደግሞ ቲጂ፣ ያቺ ሚሴጁን ያወጣችሁ ልጅ በማን ምክንያት ነው? ቀነኒ ይሄን አክል እየተማረረች ሲባል በእህትየው ምክንያት የአንዱ አለም እህት አብራቸው ከእነሱ ጋር የምትኖር አለች አንድ ቤት ውስጥ ማለት ነው። እና እሷ በአንድ እግር እንዳቆመቻት በእሷ የተነሳ ትዳሯም ህይወቷ ብጥብጥ እያለ እንደሆነ በባሏ እህት ማለት ነው፣ በአንዷ አለም እህት እና ምንድን ነው ተብላ ስትጠየቅ ትጂ የተናገረችው ይሄ ነው። እህትየው በአንድ እግር ታስቆማት ነበረ። በእሷ የተነሳ በጣም መሯታል። ሁለ ነገሯን ትታለች እንደተናገረችው ያው ከሜሴጇ ላይ እንደሚሰማው ነው እና እህትየው እንደምታሰቃያት ነው እንግዲህ የተናገረችው እህትየውም ደግሞ ለፖሊስ ደግሞ የሰጠችው መረጃ ማለት ነው ያው እሷ ሲጀምር እህትየው ምንም ሆነ ምንም ከወንድሟ ጋር ነው የምትቆመው ማለት ነው አሁን እየወጡ ያሉት ደግሞ በጣም አዳዲስ መረጃ ናቸው የሞተችው እራሱ አስር ሰአት ተባለ ሆስፒታል የሄደችው ከጠዋቱ አንድ ሰአት አስባችሁታት ስንት ሰአት አለ በመካከሉ አስር ሰዓት ሲሆን 11 12 አስራ ሁለት ሰዓት አለ ሁለት ሰዓት ሙሉ ለምን ቤት ውስጥ አስቆዩት? ለምን ሆስፒታል አልወሰዷትም? እስከ ሁለት ሰዓት ድረስ ሰውስ እንዴት አልሰማም? እና ይሄውን አጠራጣሪ ሆኖ እንደገና እንደ አዲስ ማለት ነው ብዙዎቹ የተለያየ መረጃ እያወጡ ናቸው ያሉት አው ያጠራጥራል። ከሌሊቱ 10 ሰዓት ከፎቅ ወደቀች ተባለ? ሆስፒታል ደግሞ ሄደች የተባለው ከጠዋቱ አንድ ሰአት ሁለት ሰአት ሙሉ የት ነው ያቆዩት የት ነው ያስቀመጧት ማለት ለምን ወዲያውኑ አልወሰዷትም ለሌቱኑ አስር ሰአት ሆስፒታል ክፍት ነው ህክምና ክፍት ነው የትን ቦታ በዛን ሰዓት ለአምቡላንስ ደውለው ለምን ወዲያውኑ ይዘዋት አልሄዱም ከሌሊቱ አስር ሰአት ላይ እንዴት እስከ ሁለት ሰዓት ሙሉ ለምን አቆዩት አስር ሰዓት ወድቃ አንድ ሰዓት ሆስፒታል መሄድ ይሄም ሌላ ጥርጣሬ ውስጥ ከቷል ማለት ነው ሲቀጥል ደግሞ ይሄ ሁሉ እንግዲህ ሚሴጅ ይሄ ሁሉ መማረር በህትየው ነው። እህትየው በአንድ እግር ታስቆማታለች። እኔ አይመስለኝም በህትየው ብቻ አይመስለኝም። ይሄን አክል እንደዚህ ሬት ሬት እያላት እየመረራት ሌላም ችግር ከሌለ በህትየው በአንድዋለም እህት ነው። የአንድዋለም እህት ደግሞ ስትጠየቅ ጊዜ ለፖሊስ የሰጠችው ምንም ጥል የለንም ከሱም ጋር ሆነ ከኔ ጋር በጣም በፍቅር በደስታ ነው አብረን የምንኖረው፣ ሰላም ነን፣ እኔም ተኝቻለሁ ድምጽ ሰምቼ የተነሳውት የተነሳሁት ከዛ ወድቃ ነው እንደወደቀች ነው እንጂ ወድቃ ነው ከእንትኑ ላይ ማለት ነው ከፎቅ ላይ ወድቃ ነው ብላ ነው ይሄን የተናገረችው። ለፖሊስ የሰጠችው መልስ ይሄን ነው። ጥል እንደሌላችው ነው የአንዷለም እህት የተናገረችው። እዚህ ጋ ደግሞ ቲጄ ደግሞ እህትየው ያንዷ ለምህት ናት በአንድ ግር እያስቆመቻት የነበረችው እያለች ነው። እሽኛው እውነቱ የትኛው ነው? ይህም የሆነ ድራማ አለበት ከዝች ሞት ጀርባ ማለት ነው። እና በደንብ በመጣራት አለበት። ወላ እህትየ ሆነች እህትየ ውስጥ ገፍት ራስ ቢሆን ሊሆንም ይችላል። ምን የሚታወቅ ነገር አለ? ማንም ሆነ ማንም ሆነ እውነቱን መፍረድ እኛ አንፈልግም። ፈጣሪ ያውጣው እውነቱን ማለት ነው። ግን ይሁን እንጂ የሆነ ነገር አለ ከጀርባ ሆነም ቀረም ማለት ነው። አስር ሰዓት የሞተች ሁለት ሰዓትን ለምን ቤት ውስጥ አስቆዩት? ሲቀጥል ጎረቤት እንዴት አልሰማም ስትወድቅ? ሲቀጥል የቤት ሰራተኛውም ያለችው ወድቃ ሞተች። እነዚህ ሶስቱ አንድ አይነት ቃል ነው የሚናገሩት። ምክንያቱም የቤት ሰራተኛዋም ትፈራለች፣ እንዲህ ነው ማለት አትችልም። ለማንኛውም ፍትህ እንፈልጋለን። ስለ ቀነኔ ማለት ነው። ውነቱ ፈጣሪ ጋ ና አንዱ አለም ጋር አለ። እውነቱ ይወጣልን ለቤተሰብም እረፍት የሚሰጠው ውነት ሲወጣ ነው ተጣርቶ ማለት ነው እና ይሄ ሁሉ እንደገና እንደ አዲስ ሰዎች እንዲጠራጠሩ ሌላ ሌላ መረጃዎች እየወጡ ናቸው። ቲጂ ምንድን ምትለው በእንትኗ የተነሳ በእሱ እህት የተነሳ በአንድ እግር ታቆማታለች። የቤት ውስጥ ሰላም የላቸውም፣ ይጨቃጭቃሉ ልጅቷ በጣም ነው የምታሰቃያት። ለምን በአሁኑ ሰዓት ለምንድነው የባል ዘመድ ቤት ውስጥ ማምጣት? ሲጀመር ሌሎች እህቶች ከዚህ ተማሩ። የባል ዘመድ አጠገባችሁ እንዳታደርሱ። ካገባችሁ ከባላችሁ ጋር በደስታ ኑሩ። ውልቅ አርጋችሁ እዛ በውጭ ብትረዷቸው ይቻላል። የቤት ክራይም ሆነ ምንም ሆነ ከፍላችሁ እንጂ ከአንድ ቤት ውስጥ አምጥታችሁ እሳት አትጫሩ ማለት ነው። በጣም ከባድ ነው። ይሄም ነገር እውነትም ከሆነ ማለት ነው። እና ለማንኛውም እንግዲህ ያለው መረጃ ይሄን ይመስላል። ሬቼም ደግሞ እውነቱን ተናግሯል ማለት ነው። እራችሁ ተስፋዬ እንዳለው እኔ ምንም መናገር አልፈልግም። ሁሉ ነገር የማስመሰል ነው እና ስለዚህ እኔ ምንም ማለት አልፈልግም። ህግ ይዞታል፣ ህግ እውነቱን ያውጣ። ሁሉ ነገራችን የውሸት ሆኗል። ምን እንድል ነው የምትፈልጉት? እኔን አትገፋፉኝ፣ ሌላ ነገር እንድናገር አታንቦራጭቁ። ተረጋጉ ዝም ብላችሁ አታውሩ፣ ስለማታቁት ነገር አንድ ሰው ስለሚያውቀው ነገር ነው የሚያወራ። እኔ ደግሞ ስለማላቀው ነገር ማውራት አልችልም። ክፉ ነገር እንድናገር አታድርጉኝ ሲል ተናግሯል ማለት ነው። እውነቱን ነው፣ ምክንያቱም እሷ መናገር አይችልም። ቀለን ሞታለች፣ መናገር አይችልም። እንደሚደርስበት ያውቃል ገዳይ ነው አንዷለም ቢል፣ ሌላ ነገር ይደርስበታል። ስለዚህ ዝም ብሎ ማዳመጥ ነው ያለበት። ሰዎች ደግሞ እሱ ላይ እየወረዱበት ነው። ብዙ የኦሮሞ ልጆች እሱን እየረገጡት ነው። ጓደኛ ነህ፣ ሚስጥሩን ታቃለህ። ለምንድን ነው ስለ እነሱ ያለውን ነገር የማታወራ? ለምን ቪዲዮ ሰርተህ አታወራም? ለምን ወጥተህ ስለ እነሷ አንድ ነገር፣ ለምን ስለ ቀነኒ ሞት አትልም? እያሉት ነው እሱ ግን ምንም ማለት አልፈልግም ብሏል። ማለትም አይፈልግም፣ ራሱን ይፈልጋል፣ መኖር ይፈልጋል። አሁን ሰዓት ላይ እውነት የተናገረ ሰው ኢትዮጵያ ውስጥ አይኖርም። ገባችሁ? ሀቅን የሚያውቀው ነገር ቢኖር ራሱ ቢያወራ መናገር አይችልም። ፎቶ ስትነሳ በጣም ደስተኛ እንደሆነች ነው፣ ምንም አይነት ፊቷ ላይ ነገር እንደሌለባት ተናግሯል። ደስተኛ አንድ ሰው በድንገት ተነስቶ በሰከንድ ራሱን ያጠፋል ብዬ አላምንም። ምክንያቱም ለማጥፋት ብትሞክር ኑሮ ይመራታል። እኛ ሴቶች ደግሞ ስንናድድ እንኳን አይደለም፣ ሄደን ፎቶ ቤት በፈገግታ በስታይል ፎቶ ለልደት ብለን ልንነሳ አይደለም። አላቅም ብቻ የዛን ቀን ምን እንደመጣባት እግዚአብሔር ያውቃል። በጣም ምግብ ራሱ ውሃ ራሱ አንፈልግም አደለም፣ ሌላ ነገር የቅብጣት ነገር ማለት ነው ስንናደድና ስንበሳጭ። እች ልጅ ሙሉ ደስተኛ ናት እስከ ምሽቱ አስር ሰዓት ደስተኛ ናት። ከሌሊቱ አስር ሰዓት ላይ እንዴት ህይወቱ አለፈ? በሰላም ነው የሚያጠራጥር ነገር የለም እዚህ ጋር ስታዩት። ስለዚህ የዚች ልጅ የዚች ምስኪን እህታችን ደም ከንቱ እንዳይቀር እውነቱን ፈጣሪ የሚያወጣ ህግ የሚያወጣ ያው ህግ ቢያወጣም እናውቃለን ምን እንደሚቀጣ ማለት ነው። ምንም ሆነ እህትየውም ትሆን አንዷለምም የሚሆን እውነቱ መውጣት አለበት። ብዙዎች እያሉ እሷ ይሄን በፍጹም አታደርገውም። በጣም ደስተኛ ናት። ምንም አይነት ነገር ይሄን ነገር አታደርገውም። የዛን ቀን እንግዲህ በጣም ደስተኛ ሁና የተለያዩ ቪዲዮ፣ የተለያዩ ፎቶ። ይሄን ያሰበ ሰው መሞትን ያሰበ ሰው እኮ እንደዚህ አይሆንም እና ስለዚህ እኔ እንጃ እግዚአብሔር አምላክ እውነቱን ያውጣላት የህታችንን ነው ምንለው ሁላችሁም ነፍስ ይማር በሉ በጣም ያሳዝናል የተለያየ ሞት በአሁኑ ሰዓት የሞተ ተጎዳ እንጂ ያለ ምንም አይሆንም እንግዲህ ትዝታንም እንዳያችኋት ማለት ነው ትዝታ የግብጿ ገደላት ጠፋ እስካሁን አልተያዘም ሁለት ወር ምናምን ሊሆናት ነው ህይወቷ ካለፈ ምንም ነገር የለም አያችኋለን በህይወት ያለ ሰው ምንም አይሆንም ግን አትቅ አትቀደሙ በጣም መቀደም በጣም ነው የሚከብደው እናንተ ቀድማችሁ ከሄዳችሁ በቃ ሁለ ነገራችሁ ጨለመ ነው። በኋላ ላይ ምንም ነገር የምታገኙት ነገር የለም። እና ፍርድ እና ፍትህ ምናምን የሚባለው ነገር ኢትዮጵያ ላይ የወደቀ ነው። ቢያዝም አሁን የየማነት የትዝታ ገዳይ አሁን ቢያዝ እራሱ ምንድን ነው የሚሰጠው ፍርድ? ወይ አስራ ሶስት ወይ አስራ ሁለት አመት አለቀ። ከዚህ በላይ እንደው ቢበዛ ቢበዛ እንኳን ሀያ አመት ከዛ በላይ አይሰጥም ለዛም ደግሞ ይቀንስለታል። እና የትኛው ፍርድ አለ? የትኛው እውነት አለ? ምንም ነገር እውነት አለ ይህ ያለ ምንለው ነገር የለም። ግን በጣም ያሳዝናል፣ ልብ ይሰብራል። ፍትለ ቀነኒ ለእህታችን እውነት፣ በጣም ቤተሰብ ተቃጠለ። እናት አባት ተቃጥሎ አስተምረው ለወግ ማድረግ አድርሰው ለዚህ አብቅተው ብዙ ነገር ብዙ እቅድ ያላቸው ልጃቸውን ለዚህ ሁሉ ካበቁ በኋላ ታገባለች ትወልዳለች፣ ተብሎ በዛ ላይ ደግሞ ነብሰ ጡር ናት። እሱ እንዲፋቱ ይፈልጋል፣ እሷን መፋታት አትፈልግም። ይሄ ደግሞ እውነተኛ ነው አሳማኝ ነው ብዬ አልልም፣ መፋታት አለመፋታት የሚለው ለምን ካላችሁ፣ ብትፋታም እሷ ጽድት ብላ የምትኖር ቆንጆ ናት፣ ልጅ ናት፣ የተማረች ናት፣ ስራ ያላት ናት። ስለዚህ የተሻለ ነገር ይገጥማታል እንጂ ያነሰ ነገር አይገጥማትም። እና ስለዚህ እኔ በዚህ አይመስለኝም። ይሄ የውሸት ታሪክ ነው። እሷ ከሞተች በኋላ ሁሉም የራሱን እየፈለሰፈ ነው። እና እሷ ያለችበት ሁኔታ አንድና አንድ ከሱ ጋር ሰላም አይደለችም እንደተባለው እህት እዮም ካለች ወንድምና እህት ሆኖ ለሁለት በአንድ እግር ሊያቃጥሏት ይችላሉ። ብቻ እግዚአብሔር አምላክ ነፍስሽን በጸደገነት ያኑረው ለቤተሰቦችሽ መጽናናትን እሷ ባጭር ለተቀጨችው እንጂ ያለ ምንም አይሆንም ና ይገርማል። ጭራሽ ዘፈነላት አንዱ አለም ዘፈነላት፣ ለቀነኒ ከሞተች በኋላ ነው የዘፈነላት። እስር ቤቱ ነው የናንተስ። በዛ ቲጂ ደግሞ አሁንስ የውሸትን ትንሽ አስጠላ ማለት ነው። እቺ ቲጂ ዘፈነ ብላ ምዘፍ ነው በኦሮምኛ ማለት ነው እንደ ግጥም አድርጋ እና ቁርጭ ያስገብቼ የላችኋለሁ ቪዲዮን እስከ መጨረሻ ተከታተሉ፣ ላይክ፣ ሼር ሰብስክራይብ አድርጉ። ያለን መረጃ ይሄ ነው እንግዲህ። የአንዱ አለም እህት የተናገረችውም ለፖሊስ ወድቃ ሞተች ነው ቴጂም ደግሞ ያችኛይቱ ጓደኛዋ ማለት ነው፣ ያወጣችው ሚስጥር። እሷም ደግሞ ምንድና ከሱ ጋር ከሷ ጋር እንደሚጣሉ በአንድ እግር እያቆመቻት እንደሆነ ነው፤ ይሄን መረጃ ያወጣችው። ያሳዝናል።